የግጥሜ ርዕስ ግዕዝን አትንቀፍ። አስተዋይ ልቦና፣ ሰሚ ጆሮ ካለህ በውስጥህ ያለውን ክፉ ሀሳብ ጥለህ፣ በትዕቢት አይደለም ስማኝ በትህትና። እስኪ አብረን እናየው የግዕዝን ዜና። ከማንነት ርቀው በእውቀት የቀለሉ በስህተት ተሞልተው ግዕዝ ሙታል አሉ፣ በሺ የሚቆጠር ተናጋሪ እያለው የግዕዝ አማማት ንገረኝ፣ እንዴት ነው ከጥያቄ ርቆ መንገዱን የሳተው? ሞተ ግዕዝ ያለው የሞተ ራሱ ነው። የሺ ዘመናት ቅርስ የታሪክ ባለቤት እንግዳ ተቀባይ ይቺ ደግ እመቤት፣ እንዲህ እንዳሁኑ ሳትደነጋገር! መግባቢያ ቋንቋዋ አዎ ግዕዝ ነበር። ባላወቅነው ነገር ባልገመት ነው ውድቀት የግዕዝን ቋንቋ ብናጣው በድንገት እንዴት አንፈልገው የጥንቱን መሰረት፣ ብታምንም ባታምንም ግልጽ ነው ለዓለም። ቋንቋ የሃይማኖት መገለጫ አይደለም ግእዝን ማስተማር አይን ሰለህ ሴራ ክፉ ስም አትስጠው ለሊቆ ደብተራ። ከእውቀት የታጠበ ቢንቀው ባይደንቅም፣ መልካሙን በክፋት መተርጎም አናውቅም። የዋለለ ሲሆን አንተ የጠላኸው፣ የጠቀመ ሲሆን አንተ የኮነንከው። እንዲያው ለመሆኑ ደብተራ ምንድን ነው? የፍልስፍና ቤት የጥበብ አፍላቂ ትሁት ደግ አስተዋይ ምሁር ነው አዋቂ። ሀሰት ሲደጋገም እውነት ይገለጣል፣ በግምት ከመስደብ መጠየቅ ይበልጣል። ፊተኞች ስንተኛ ከኋላ ተነስተው ከብዙ መጻሕፍት ምርምርን ሽተው የምስጢሩን ጓዳ አንተ ስትኮንነው ምዕራቡ ግዕዝን እያስተማረ ነው። የግዕዝን ትምህርት የተቃወማችሁ ከየቅርታ ጋር እስኪ እንጠይቃችሁ፣ የእንግሊዝን ቋንቋ አንደኛ ሲሏችሁ። ጊዜ ያመጣችሁ አውሬዎች ሲሏችሁ፣ ይህን ክፉ አባባል መቼ ነቀፋችሁ? በግዕዝ መማማር ከመሰለህ በደን፣ የቋንቋው ባለቤት ኢትዮጵያ ምን ትበል? የጥንቱን መሰረት የዛሬን ግድግዳ፣ ጎረቤት በርብሮ የእናትህን ጓዳ፣ በተግባር ሲያሳይህ እንድትመራመር፣ በግፍ አትንቀፈው ያንን ባለቀመር። አንተ ካልፈለከው የእውቀትን ጸጋ ማወቅ ለሚፈልግ መንገድን አትዝጋ! የራሳችንን ሀብት እኛ ከጠላ ነው ለባዶነታችን በቂ ማስረጃ ነው። የኋላን ሳያዩ ወደፊት እንዴት ነው? ልጅ ለእናቱ ንብረት ካልሆነ ጠበቃ ግዕዝ ከተናቀ የቋንቋው አለቃ ጎረቤትን አይቶ ባለቤት ካልነቃ ተማር እወቅ ሲባል ነቅፎ የሚናገር እውነትም እንስሳ እውነትም ኋላ ቀር። የሰው ወርቅ አያደምቅ ነውና ተረቱ የሩቅ በመናፈቅ አትድከም በከንቱ። አስተዋይ ልቦና ነጻ ይምሮ ያለው ተምሮ ይመርምር አቅሙን፣ አትገድቡ በግዕዝ መማርን ከግፍ የሚቆጥር ሰይጣን እንደሆንም በእግዚአብሔር ስም ይፈር። መተርጎም ብንፈልግ ብዙ መጻሕፍትን የጠቢባን እውቀት የሰፈረበትን ያጡትን መፈለግ ያም የራስ ሀብትን ነውር የመሰለን ተነግረን ያነቃን ቸሮ አምላካችን ለመረዳት ያብቃን። የጥበብ አሻራን ያቀፈው ገበታ እንዲህ ከተረሳ የግዕዝ ወለታ። ደብተራን ካላችሁ የሲራ ቀማሪ እኛም አንፈልግም የእንግዳን ደፋሪ። እህል ያበደሩት አፈር ከሰፈረ ወርቁን አቃለነው መዳብ ከከበረ። ይጎዳ ከሆነስ ትህትና ባልኖረ ስመ ኢትዮጵያዊ ግዕዝን የጠላ አንፈልግም ያለ የዝናውን ጥላ ባይሆን ይህ ውድቀቱን አይትረፍ ለሌላ። አዎ በጭራሽ ግዕዛ እንማርም የተወሰነ ሰምተን እንመለስና ለሊሳ ምላሽ የሚሰጥ ይሆናል። አሳዝንም ወይ! በግስ ምቅምቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት ያለ ብዙ ዘመ ረፈው እንደ አየር ላይፍኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ወዘቅጦ ወርዳረፈው። አው በጭራሽ ግዕዝ አንማርም። ለማጥመቅ ብላችሁ በምትጥሉት መረብ ፈጽሞኛን ወድቅም ተወንጅ ተው እንጂ ያልተጻፋናን አንብብ የሌለን አንተርጉም። እውነት ልንገርሽ ቤተክርስቲያን በግድ አታጠምቅም። አ ትናንት ዛሬም ነገም እውነት ግዕዝን ተማሩ፣ እወቁ መባሉ ለመጠመቅ ቢሆን አንድም ሙስሊም ጴንጤ ባልተገኘ። ጀርመን ምን ሀገሩ ላይ የሰጥም ብሎ እንደዚህ መብከንከን። ግዕዝን ተምረው ቋንቋውን ተረድተው መድኃኒት ሰሩ እንጂ አላየን ተጠምቀው በእጃዙር ጥምቀት ነው። አንማርም ማርም ላልኸው እስኪ ግልጽ አደርጎት ምኑ ላይ ነው ሲራው በድንቁርና ጢ አይምሮ ተደፍኖ ያለ ስም ስም መስጠት በጭፍን ወስኖ የቁም ሬሳነት ሲታይ በቁም ገኖ ቢኖር ምን ይረባል? መቅበር ነው አዳፍ ነው። ደሞ እኮ ደብተራ ደብተራ ደብተራ ስድብ ስድብ ነው ብላ ማለት ነው። ደብተራ ጠንቋይ ምን አገናኛቸው? የምድር የሰማይ ርቀት አላቸው። ግን ሰዎች በአደባባይ ባለማወቃቸው ደብተራ ይሉናል ተሳደብን መስሏቸው። አያገር የገበሬ ንግግሩ በሳል አንድ ጊዜ ሲናገር ለሺ ሰው ይበቃል። ተሳደብን መስሏቸው ይሉኛል ገበሬ ማን በነገረልኝ ከነሱ እንደሚሻል የማርስበት በሬ ድረስ መች ሊመጥን ያልበሰለ ጥሬ ወዳጀ ቅዱስ ኤፍሬምን ይላታል፣ አንቲ ውዕቱ ደብተራ ይላታል። ይህንን በድፍረት ተነስቶ ማቃለል ትልቅ የሞት ሞት ነው፣ የበደሎች በደል። እንግዲህ ደብተራ ቃሉ የግዕዝ ነው። ከብዙ በጥቂት ትርጉሙን ስናየው ደብተራን ቤተ ክርስቲያንን ደብተራ ይላታል አገልጋዮቿን ካህናተ ደብተራ ይላቸዋል። ክርስቶስን ሳይቀር ደብተራ ይለዋል። እንዲሁም ደብተራ ማለት ድንኳን ማለት ነው። እንዲህ ተመልከቱ። ደብተራ ይሄ ነው። ጠንቋይ ባይዳ አምላኪ ምን አገናኝቶት ነው? በአደባባይ ቁመሽ ሐሰት የምትረጪ አሁን የተናገሩትን የደብተራን ደብተራን ትርጉም ይህንን ሳታውቁ ደብተራ ጠንቋይ ነው መተታም ካላችሁ፣ ከጩኸቱ በፊት ሁለት ጊዜ አስብ። ወናፉ አይምሯችሁ ለመጮህ ለመጮህ ከበሮም ይጮሃል አፋችሁ ሲከፈት ውስጡ ባዶ ኑሯል። ደሞ ኮ ምን አሉ የሀገር ፍቅር ይዞን ነው እንጂ መነሳት አላቃተንም የሚል ነገርም ሰምቻለሁኝ። ወ እውነት የኋላ ታሪክን ስለ ጣርክ ላስታውሰ ስታንኳኩ ካፍተን ሰተት ብለህ ገብተህ አለቀው እኔ ነኝ ለማለት ከደፈርህ ተገፊ ነኝ አትፈል ልትገፋ ተነስተ አዎ ተገፊነኝ አትፈል ልትገፋ ተነስተ የከፈትነውን በር ካልዘጋን ካላችሁ የከፈትነውን በር ካልዘጋን ካላችሁ እንግድነት ቀርቶ ባለቤት ሆናችሁ፣ እንዴት ሰው ይቆማል። ኮናኙ ነው ከነኖት፣ ለሰሚም ግራ ነው ለፈራጅም ትርክት። ለሀገር ብለን እንጂ ግፉ በዝቶብናል፣ ድረስ ማር። ራያ መቼ ጥማት ያውቃል? ለጀበና አልበጀም በከንቱ መገንፈል። ወዳጀ አንድም ሶስትም ሳንል ነው ያልሽ፣ ደግሞ አንድ ሶስት የምታውቁ በረካ አወድ ሲባል ልባችሁ ደንድ ነው። ከዚህ ውጭ ምን ያውቃል? አንድም ሶስትም ስንል ጥልቅ ምስጢር አለው። ጨለማ ከብርሃን ህብረት ስለሌሉ ማስረዳት አልሻም፣ አጎል በድንጋይ ላይ ውሃ ማፍሰሴ ነው ያዝልኝ